የት ናችሁ? የት ናችሁ? የት ናችሁ? ህመሜን፣ ህመሜን፣ ህመሜን፣ የት ነሽ? የት ነሽ? ሀይሚ የት ነሽ? የት ነህ? የት ነህ? የት ነህ ቡራዬት ነህ እንግዲህ ን ያለን ቤተሰብዬ መተናል። ያው ታቃላችሁ ሀይሚዬ ና ብሩኬ ሁለት ቀን ተጠፋፍተዋል፣ ጠፍተውብናል፣ ከአይናችን ርቀዋል። እንግዲህ እኛም በጣም የሚገርማችሁ ነገር ቤተሰብ፣ እውነት በቃ መረጃ ለማምጣት ያልደወልኩበት ያልገባሁበት ጉድጓድ የለም። ቤተሰብ እውነት እግዚአብሔርን በቃ ያልደወልኩበት ሰው ጠይቁኝ። ስደውል አይ ስላልተመቸው ነው ልኛል። አንዳንዶች ስደውል አይ ብሩክ እዛ ሂዶ ነው ሀይሚጋ ሄዶ ሰፕራይዝ ሊያረጋት ነው ይልኛል። እውነት በቃ የተለያየ ነገር ነው የሚሰጧችሁ። ምንም በቃ ተጨባጭ ነገር ማንም የሚሰጣችው ነገር የለም። ግን ያው እነሱ ወይ ቡራ እዛ ቁጭ እዛ ሂዶ ሰፕራይዝ ሊያረጋት ይችላል ብዬ ነው ያስባለሁ። ለምን ቡራ ከሀይሚ የተለያይተው ብዙ መቀመጥ አይችልም። ሀይሚዬም እንደዛ ነች። ግን ሀይሚ ትላንትና በቲክቶክ መታ ነበረ። ዛሬ ጭራሽ በቲክቶክም በምንም አልመጡ፣ ፎቶም አልለቀቁም። እንግዲህ ማታ ዛሬ ወይ ሊመጡ ይችላሉ፣ አብረው ሁለቱ ሊመጡ ይችላሉ፣ ሰፕራይዝ ሊያደረጉን ይችላሉ ብዬ አስባለሁ። ለምን በጣም ብዙ ሰው፣ በጣም ብዙ ነገር እየወጣ ነው። ብሩኬ እዛ ሄደ እየተባለ በጣም ብዙ ወሬ እየተናፈሰ ነው ያለው። እኔም ደዌ ስቅ ያው እንግዲህ ሄዶ ነው እንጂ ብሩኬ ይሰራ ነበር ምናምን ብሏል። ከጓደኞቹ እንኳ መስራት አልቻለም ወይ ጉድ እናንተ! ሁለቱ በቃ ከተለያዩ ቪዲዮ አይሰሩ ማለት ነው። እሱም ሌላ ሌላ ቦታ ከሄደች እሷም ሌላ ቦታ ከሄደች በቃ አይሰሩ ማለት ነው እንዴ? ኦኦ ምን ነው ምን ነው? እኛም እኮ እናፍቃለን። እኛም እኮ በጣም ነው የምንወዳችሁ። ያለ እናንተ እኛም እንድ ነው እንደ ከሆኔ እኮ እንደ አንዷ ምናለች ትናንትና ኮሜንት ላይ እንደ ስልኬን እኮ ስልኬ ወለዳቸዋለች እ እኮ ሀምሳ አምስት ጊዜ እየገባ እየወጣ እያዩቸው አንቺ ቲክቶክ ላይ ቀረኝ፣ እንትን ላይ ቲክቶክ ላይ ቀረኝ፣ ምንድን ነው ዩቱብ ላይ ቀረኝ፣ ኢንስትግራም ላይ ቀረኝ። ግን ዛሬ ሀይሚ ቲክቶክ ላይ ለቃለች። የሆነች አሽሙሮ ነገር ጣል አድርጋለች። ቤተሰብ ጣል አድርጋለች አሽሙሮ ነገር እንግዲህ እችን አሽሙሮ ቆይ አስቀምጥላችኋለሁ፣ እንትኑ ላይ ያለ ምንድን ነው ተምሊላ አስቀምጥላችኋለሁ፣ ተምድሎ ታዩታላችሁ። እና አሽሙሮ ነገር ጣል አድርጋ ነበረ። ያው ይሄ አሽሙሮን ያልገባኝም ለማን እንደሆነ ብቻ ይሁን ብቻ ሀይምዬ፣ ዋናው እናንተ ጤና መሆናችሁን እችን እንኳን ማስቀመጥሽ እናንተ ደህና እንደሆናችሁ እናውቃለን ማለት ነው። ሀይሚዬ በቲክቶክ አይነት ቡራ ነው የጠፋው፣ ቡራ እየጠፋ ከው ጠፋ። አይ ሀይሚዬ ቶሎ ኔ እና በእናታችሁ ተገናኙ፣ በቃ ወይ አንተ ሂድ ና ተገናኙ። በቃ እንግዲህ ጭምጭምታውን እየሰማን ነው። ተገናኝተው ከሆነ እግዚአብሔር የተመሰገነን፣ በጣም ደስ ይለናል። ግን ማርያምን ሁላችሁም እናፍቋቸዋቸዋላ በጣም ሁላችንም ናፍቀናቸዋል። ዛሬ ደግሞ ከመጡ በጣም በደስታ ነው የምንቀበላቸው። በጣም በጣም እንዶ ሰርፕራይዝ ባደረገን እግዚአብሔርዬ፣ ብሩኬ አዋሳ ሂዶ ሀይሚን ሰርፕራይዝ አድርገው እንደ ያሳየኝ ነው ብሎ አምላኬ። ወይ እኛም ናፍቀውናል። እንግዲህ ዛሬ ካልመጡ፣ እኔ እንግዲህ ዛሬ ካልመጡ፣ ቤተሰቦችዬ ምን ልበላችሁ እንግዲህ፣ ራሴን ባህር ውስጥ እየዋኙ ታገኙኛላችሁ። ባህር ውስጥ እምለቅላችሁ ባህር ውስጥ እየዋኛው ወይም ባህር ውስጥ ጠልቄ፣ ወይም በዚህ መስኮት ተወርቡር ራሴን ሲጣ አድርጊ አይስፔር ካልመጡ፣ በጣም ከባድ ነገር ነው። ዛሬ ካልመጡ፣ ከባድ ነገር ነው። እና ያው በሰላም እንዲገናኙ በሰላም እንዲመጡ ነው የምመኝላቸው። እንግዲህ ወሬውን እኔ የተናፈሰ ነው እንግዲህ ቡራክ ሄዷል ከተባለ እንግዲህ ሄዳ ነው እንግዲህ፣ ብዙ ሰው ካወራው ያው ሄዱ ማለት ነው። እኔም ስሰማ እንደዛ ነው። እናንተ ደግሞ መረጃ ደግሞ በትክክል የሚሰጠን ሰው እንኳን ጠፋ። መረጃ እንኳን በትክክል የሚሰጠን ሰው ይጥፋ መናታችሁ። እንደ መረጃ ኮ አያመልጠኝም ነበር፣ ግን በቃ ጠፋ። ሰው የለም። ሲደወል አንዱ ሌላ ነገር ነው የሚያወራው፣ አንዱ ሌላ ነገር ነው የሚያወራው። ግን ያው አዋሳ ወደ አዲስ አበባ ሁሉ አይመጡም። ወደ ከተመለሰችም ወደዛ ወደ እነሱ ሀገር ተመልሰው ነው እንደገና እዛ እንትን ብለው ወደ አዲስ አበባ የሚመጡት ማለት ነው። ያው አዲስ አበባ ቶሎ አይመጡ። ስለዚህ ያው ዛሬ ነው በቃ መጨረሻ ዛሬ ነው። ነገ ተነገወዲያ አብረው ይመጣሉ። አብረው ይመጡልን ከዚህ በኋላ አንጨነቅም ማለት ነው ውዶችዬ። እንግዲህ እኔም ምንም ላደርግ አልችልም። ለፈው አየው ወረድኩ ወጣው በቃ። ምንም ድብር ብርብር ብር ነው ያለኝ። ፊቴ ሁሉ ደበርበረ ብሎታል። ዛሬ ቶንሲሌም አሞኛል። ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጉ። ያው እኔም እንዳልጠፋባችሁ ብዬ ነው። እኔንም እኮ ትናፍቁኛላችሁ አውቃለሁ። ባትወዱኝም ትናፍቁኛላችሁ። እናንተ ትናፍቁኛላችሁ፣ እኔም ናፍቃችኋለሁ። ስለዚህ ላይክ አድርጓ፣ ታዲያ ላይክ አድርጉ በእናታችሁ። ሰብስክራይብ ማድረጉ። ቻው